እንዴ በየቀኑ እኮ ጋሽዬ የመጣ ያንተን ይወጣ፣ ያስተካከለል መጀመሪያ እንዳስተካከለል አሁን መተው ያስተካከለል። ማስተካከል ከቻልክ ነገሮችን መፍታት ከቻልክ ካሁን ፍታቸው። ማፈታቸው ከሆነ ትዳርህን ታጣለህ፣ ልጅህን ታጣለህ። ሩታ ምናምን እየተናገራችኋት ምናም ያለችሁ ሰዎች አላችሁና ይሄን ሩታን ይሰደ ያሰድባታል ብዬ አላስብም። ምክንያቱም እሱ ያደረገው ነገር ይበልጣል እሷ ካደረገችው ነገር ማለት ነው። ሩታ መምታቷን ለውንጉ ጎበዝ ነች፣ ጀግና ነች። ያደረገችው ነገር አሪፍ ነው። ክፍተት ስትፈጥር ደግሞ ጥፊ ትንሽ ነገር ነው። ይገባል ከዛም በላይ ብዙ ዕለት አይከፈልክበት ነገር መንገድ ላይ ስጥለው ማን ማን ነው ዝም የሚለው ጋሺ ቢሆን እንዳውም ሊገድልህ ሁሉ ይችል ነበር። እሷ በጥፊ መታች አይደለ ይገባው ነገር የሰጠችው ጀግና ነች። ልትጠብ ብዙ ጊዜ ነው የተናገርኩላት ጀግና ነች። አሁንም የቀረች ሲያያት ምን ልበላት ያውን በቃ በጣም እየበጠበጠች ያለች ልጅ አለች። አብርሃምን እንደለጠፍከው እሷንም ለጥፊያት እሷንም ለጥፈሽ አሳርፊያት እሱ ነው የፈለገችው አይደለ፣ ሌላ ወንድ ፈልጊ። እነሱን ከምጥበጥብጫቸው እኔ የመሰልኩት ቆንጆ አለው። እነሱን ከምጥበጥብጫቸው ማለት ነው። ዘመን እራሱ ጠለፋው ወይ ወንድ ነበር የሚጠልፈው፣ ሴት ስትጠልፍ ታይቶ አይታወቅም። በድሮ ዘመን ነበር ከትዳር ወስዶ ወደ ራሱ ማረግ፣ አሁን ላይ ዘመኑ ዘምኗል። ወይስ አንቺ ገና የድሮ ዘመን ላይ ነሽ? እና ትንሽም ጠፍቻለሁ። ያው የጠፋሁበት ምክንያት ትንሽ ያው ማማዬ ትንሽ አሟታልና በሱ ጉዳይ አንዳንድ ነገሮችን እያስተካከልኩኝ ያው ቤተሰቦች ትንሽ ሊሻላት አልቻለም። ልጅቷ ያው ተሽሏታል ብለን እንትን ስንል በእንደገና እየተመለሰባት ነውና ብቻ በሱ ጉዳይ ነው አንዳንድ ነገሮችን ለማስተካከል በሱ ጉዳይ ነው እና የጠፋሁት። እንግዲህ ዛሬም ተመልሼ መጥቼላችኋለሁ። አሁን ላይ ግን ትንሽ ትሻላለች። ከሌላ ቀን እንግዲህ ከሷ ጋር መምጣት እችል ነበር። ዛሬ ግን ያው የአብረሽ እና የሩታ ነገር ካልተፈታ ዝም ብሎ ቪዲዮ መስራት እኔ ደስ እያለኝ አልሰራም። እኛም ነገሮችን ለማስተካከል ምናምን እየለፋን ነው ግን በልፋን ማከል ያው እነሱ ውለታ እየከፈሉልን አይደለም። እኛ እየለፋን ነው፣ እየተናገርን ነው። ብዙ ነገሮችን መስዋዕት አድርገን እነሱ ለመጥቀም እየሞከርን ነው ግን እነሱ ያንን ነገር እያስተካከሉልን አይደለም። ሁሌም ቢሆን እነሱ ጋር ጸብ ነው፣ የሆነ ቂም መያያዝ ነው፣ እልህ መያያዝ ነው። እኔ ምን አይነት ሰዎች እንደሆኑ አላውቅም ሁለቱም ቢሆኑ ማለት ነው። ሩታም እልህ እያያዛለች፣ አብርሽም እልህ እያያዛል። ትዳር ላይ እልህ አይሆንም። አንዱ መሸነፍ አለበት። በቃ እናንተ ተጣልታችሁ ቤተሰቦቻችሁ እናት አባታችሁ ምን አይነት ጭንቀት ውስጥ እንደሚሆኑ ምናምን አስቡት። ያንን ነገር ግን እናንተ እያስተውላችሁት አይደለም። ከምንም በላይ እኮ ቤተሰቦች ትዳር እኮ ደስ የሚለው ቤተሰቦቻችሁ እናት አባቶቻችሁ ደስተኛ ሲሆኑ ነው በእናንተ ትዳር። አሁን ላይ ግን በየቀኑ እየተጣላችሁ ወይ ጋሽ እየመጡ እያስታረቃችሁ ምናምን፣ ጋሽዬም እኮ ይሰለችኋል። የሆነ ሰዓት ላይ ይለቃችኋል። የራሳችሁ ጉዳይ ብሎ ይለቃችኋል። የዛኔ ግን መፋታታችሁ አይቀርም። አሁንም ቢሆን ቤተሰብ አለ፣ ብትጣሉም ቤተሰብ አለ። ግን የሆነ በቃ የምታረጉት ነገር ምናምን መጨረሻ ላይ ነጋሽ የሚሰለቻቸው የዛኔ እናንተም ትዳሩ እራሱ ያስጣላችኋል። እኔ ደግሞ አውቃለሁ በጣም ነው ብትወደዱ፣ ግን እልሃችሁ ነው። እናንተ ሁሌም እያጣላችሁ ያሉ ሁለታችሁ የምትያያዙት እልህ ነው። እልህ ደግሞ አይመጣውም በምንም አጋጣሚ ማለት ነው። እንኳን ትዳር ላይ ፍቅረኛሞች ላይ ራሱ እልህ አይመጣውም። እናንተ ባለ ትዳር ናችሁ በዚህ ሰዓት፣ ተረጋግታችሁ ህይወታችሁን ልጃችሁን ብታሳድጉ ለእናንተ አሪፍ ነው። ግን አሁን ላይ ዝም ብላችሁ በትንሽ በትልቁም እየጣላችሁ ማላችሁ በገባው ሰይጣን እናንተ እያሰፋችሁለት መንገዱን አይሆንም እኮ እንደ እኔ እናንተ ልምከራችሁ። ትልቅ ሰዎች ናችሁ እኮ ጭንቅላት እያላችሁ እንዴት ነው ጭንቅላት ይሄ እንደሌለው ሰው ሱምጡ። ትልቅ ሰዎች ናችሁ አለም እንደውም ማታስተውሉ። እኔ በዚህ እድሜ እንኳን አስተውላለሁ አስባለሁ የሚመጣብኝ የሚከሰትብኝ እናንተ ግን ይህንን ነገር እንኳን አታስተውሉትም? እንዴ! ለምንድን ነው እኔ የሰው የሰው መጫወት የሰው መቀለጃ የምትሆኑት ለጠላቶቻችሁ መሳቂያ የምትሆኑት? በዚህ ያክል እንደዚህ ለትዳራችሁ ክፍተት ትፈጥራላችሁ ብዬ አንድ ቀን እንኳን አስቤ አላቅም ነበር። ሲጀበሩ ማይታሰቡ ነገር ነው ትዳር ላይ ክፍተት ካለ አይሆኑም። በኋላ አንድ ላይ የምታረጁት እንዴት ነው ሜን? ወይስ እንደ ዘመኑ ፍቅር አሁን እንደምናያችሁ ባለትዳሮች ነገ ልትፋቱ ነው ትዳር እኮ ይሄ አይደለም። ትዳር እኮ ከፈጣሪ የሚሰጥ ነገር ነው። እናንተ በቀላሉ ምናምን እንትን የምትጫወቱበት፣ የምትቀልዱበት ነገር አይደለም። ትዋደዳላችሁ፣ ትፋቀራላችሁ አውቃለሁ። ግን አንዱ ሁለታችሁ ምልህኛ ከሆናችሁ አይሆንም፣ አዘልቁትም። ስለዛ ወይ አንዳችሁ ተሸነፉልንና እኛም ሰላም ምን፣ በቃ ጠላት ገባ አይደል? ከሁሉ ከእንትናችሁ ሁለታችሁ አንድ ላይ ብትሆኑ ጠላት አይገባም። ክፍተት ስላለ ነው፣ መሀላችሁ ላይ ሩታን ምናምን እየተናገራችኋት ምናምን ያለችው ሰዎች አላችሁና፣ አንዳንድ አንድ ስድብ ምናምን ስላየ ያው ይህን አለ ያደረገችው ነገር ያሳድባል ብዬ አላስብም። አቃሎኝ፣ ወንድ ልጅ አይመታም። ሴት ልጅ ወንድ ልጅን ስትመታ ደስ አይልም። አቃሎኝ፣ ያንን ስሜትም አውቀዋለሁ። እኔም ብሆን መታገስ አልችልም። ግን ይሄና ሩታን ያሰድባታል ያሰደባታል ብዬ አላስብም። ምክንያቱም እሱ ያደረገው ነገር ይበልጣል እሷ ካደረገችው ነገር ማለት ነው። ጀግና ነች፣ አድርገዋለች። በቃ ያለፈ ነገር ነው አይደለ? እሱም መንቀልቀል አልነበረበትም እንዴ! ህይወቱን ለምታበላሽ ሴት ሄዶ ከሷ ጋር ተገናኝቶ ተዝራ አዲስ አበባ ድረስ ወስዷት እንዴት ነው የሚሆነው? እንዴ አምሩታ፣ ጀግና ነች፣ መምታቷ፣ አብረሽ መምታቷ፣ ጀግና ነች። ምክንያቱም ራሱ ነው የተንቀለቀለው። እንዴት ነው ህይወቱን ልታበላሽ የፈለገችን ሴት ጋር ሄዶ ተገናኝቶ ይመጣው? ወንድ ልጅ አይመጣም፣ ግን ያደረገው ነገር ደግሞ ማንም ቢሆን የሚጣላበት ነገር ብትወድ፣ ብታፈቅረ የውሉ ሰዓት ላይ ካንተ ጋር ትሆን ነበር፣ ካጠገብ ነበር ምትሆን፣ ተናግራ ፊልም ነው ምናምን እያለች ራሷ እየተናገረች ህይወት ልታበላሽ ትዳር ልታበላሽ የሞከረች ሴት ጋር ሄደ የሆነ ላይፍ አሳልፈ ከእሷ ጋር ተገናኝተ ምን የሚሉት ነገር ነው? ሩታ መምታቷ፣ እንዳሁን ጎበዝ ነች፣ ጀግና ነች። ያደረገችው ነገር አሪፍ ነው። ይገባሃል። እኔም ያን ማረግ ያንን ነገር ነው። በጣም ነው ያናደድክኝ። ያንን ነገር ማረግ ማለት ነው ሩታ ላይ ትዳርህ ላይ ክፍተት እየፈጠርክ ነው እራስህ ማለት ነው። ሌላ ማንም አይደለም። ሩታም ስህተት የለባትም። ምክንያቱም እውነት ስላላት ነው ያ ሁሉ ነገር ልታረግብህ የቻለችው። ገባህ? አንተ ነህ ግን ትዳራችሁ ላይ ክፍተት እየፈጠርክ ያለው። ክፍተት ስትፈጥር ደግሞ ጥፊ ትንሽ ነገር ነው ይገባሀል። ከዛም በላይ ብዙ ነገር መንገድ ላይ ስጥለው፣ ማን ማነው ዝም የሚለው? ያንን ነገር ስታደርገው ጋሽ በአካል ጋሽ በአካል ቢያገኝ አላቅ ምን ምን እንደሚያደርግ። እንደዚህ በጥፊ መምታቷ ምናምን እኔ ትልቅ ነገር ነው እንደዚህ ግርግር ምናምን ይፈጥራል ብዬ የማስበው ነገር አይደለም። የሚገባው ነገር ነው የሰጠችው። ጀግና ነች። ልትጠ ብዙ ጊዜ ነው የተናገርኩላት ጀግና ነች። አሁንም የቀረች ሲያቺ ምን ምን ልበላት እኔ አሁን በቃ በጣም እየበጠበጠች ያለች ያለች ልጅ አለች። አብርሃምን እንደለጠፍከው እሷንም ለጥፊያት ሷ ነች የቀረችሽ ምንም የሚመጣ ነገር የለም። እሷንም ለጥፈሽ አሳርፊያት። እሱ ነው የፈለገችው አይደለ? አንዴ በጥፊ በያት። በጣም ነው ያበዛሽው። ገብቶሻል አይደለ? እኔ ላንቺ ጥላቻ የለኝም ምንም አይነት ጥላቻ። ግን አሁን ላይ የምታደርጊው ነገር ልጠላሽ አይደለም። መጥፎ ነገር ራሱ ሊከሰት ይችላል። እኔ እናንቺ ላይ እንዴ ምን የሚሉት ነው? ወንድ ጠፍቷል? ወንድ እኮ አልጠፋም። አብርሃም ባለ ትዳሩን ከምትበጠብጪ ሌላ ወንድ ለለ ያው አትፈልጊም። ብዙ ወንድ ጠፍቷል እንደ ዋናው ፍቅር ከሌለሽ አላቅም። አብርሃም ይችለኛል በድሮ ጸባይ ምናምን ካልሽ ጸባይ ከሌለሽ በድሮ ጸባይ አብርሃም ይችለኛል ብለሽ የምታስቢ ከሆነ አላቅም እንጂ እኮ ጸባይ ካለሽ፣ የሰው ልጅ ፍቅር ካለው እኮ ከማንም ጋር መኖር ይችላል። ከአውሬ ጋር መኖር ይችላል፣ እንኳን ከሰው ጋር የራስሽ ሕይወት አመሰረችም ወይስ የሩታ ጥፊ በግድ በግድ ካልቀመስኩኝ አለሽ እንዴ? ምንድነው ይናል? በጣም ተንቀለቀልሽ። ይበቃሻል በቃ እስካሁን እንትን አለሽ ወንድ ፈልጊ በቃ ሌላ ወንድ ፈልጊ አብርሃም በቃ የራሱ ይወታሉ ልቀቂ ልጅ እንዴ ስንት አይነት ወንድ አለ አይደል እንዴ እሱ ላይ ሄደሽ ጭንቅላቱ ላይ ምን ድፍት ምጥ ብዙ አይነት እኮ ወንድ አለ ይሄን አለ አብርሃም ግርግር የሚያስፈልገው ልጅ አይደለም ዲና ለሱ ትዳር እስኪበጠበት ድረስ አንቺ ራሱ የሆነ እንዴት ነው ቆይ ራስሽን አዋርድሽ አብርሃምን ማግኘት የፈለግሽ አንቺ እኮ እዛ መሀል ላይ የፈለገ ይወደድሽ፣ አንቺ እራስሽን እያዋረድሽ ነው። እዛ ላይ አብረሽ ቢወድሽ እራሱ ይጠላሻል። እዛ ጋር እኮ አንቺ እራስሽ ዝቅ እያደረግሽ ነው። ሴት ልጅ ደግሞ ራስዋን ስታስከበር ወንድ ልጅ አፍቅሯት ወዷት ሲሆን ነው ደስ የሚለው እንጂ ይሄ ራስዋን ዝቅ አድርጋ የቀረበች ሴት በፍጹም አንድ ላይ አይሆንም፣ ቢሆኑ እራሱ አንድ ላይ አይሆንም። እንዴት ነው ራስሽ ዝቅ አድርገሽ አብርሃም ማግኘት የፈለግሽ? አይሆንም አያመጣውም እኮ አፍቅረሽ ወደሽ እሱ ማፍቅሮሽ ሌላ ሴት ብትፈልግ ሌላ ወንድ ብትፈልጊ ለራስሽም አሪፍ ነው፣ በኋላ ትዳርሽ ይወጥ። አሁን ላይ አብርሃም ራሱ ካንቺ ጋር ቢሆን እኔ በሰላም ተሆን የምትኖር ሁሉ ራሱ አይመስለኝም። ምክንያቱም ራስሽ እኮ ዝቅ አድርገሽ ያሳይትሽ ወለ ራስሽም ማለት ነው። ሴት ልጅ ደግሞ ራስዋን ስታስከብር አሪፍ አቋም ላይ ስትሆን በቃ ወንድ ልጅ በደንብ አፍቅሯት ወዷት ሲሆን ነው ትዳር ላይ አሪፍ የሚሆነው እንጂ ሴት ልጅ እንደዚህ በግድ ትዳሩን በጥጣው ወደ ራስዋ አድርጋው እንዴ ነው የድሮ ዘመን ጠለፋ አርግሽ እኮ የድሮ ዘመን ራሱ ጠለፋ ወንድ ነበር የሚጠልፈው፣ ሴት ልትጠልፍ ታይቶ አይታወቅም። የድሮ ዘመን ነበር የበት ከትዳር ወስዶ ወደ ራሱ ማረግ፣ አሁን ላይ ዘመኑ ዘምኗል። ወይስ አንቺ ገና የድሮ ዘመን ላይ ነሽ? ሴት ልጅ ራሷን አስከብራ ወንዱ ወዷት ሲሆን ነው እንጂ ከአንድ ሴት ወስደሽ ወደ ራስሽ ማረግ እንዳታስቢ። ከሌላ ወንድ፣ ከሌላ ሴት ትችያለሽ፣ ከሩታ ግን እንዳታስቢ፣ ምክንያቱም ሩታ እናቃታለን እኛ ምን አይነት ሴት እንደሆነች ማለት ነው ራስሽን ዝቅ ሌላ ወንድ ፈልጊ እነሱን ከምጥበጥብጫቸው እኔ የመሰልኩ ቆንጆ አለው? እነሱን ከምጥበጥብጫቸው ማለት ነው ወንድ ጠፍቷል እንዴ ወንድ ቢጠፋ ቢጠፋ ፍቅር ካለሽ አንቺ ከማንም ጋር መኖራች እንዴት ነው ጋር እንዴት እንዴት ብታስብ ይሁን አንቺ ባለትዳር ሌላ ይቅርሽ አንቺ እንዳልሽ ድራማ እየሰሩ ነው ይባል እንዴት ያስረግዛታል ድራማ አለ እንዴት ከንፈሯን ሲስማት የት ነበርሽ እዛ ነው ከንፈሯን እየሳማት ቪዲዮ ሰርቷል አይደለ አንቺ የት ነበርሽ አሁን ላይ ካስረገዛት በኋላ ወይም ለውጡን አይተሽ ነው የማይለወጥ መስሎሽ ነበር ድሮ እንዴ እንዴ ነው ለምንድን ነው ጥቅመኛ ሴት ምትሆን አንቺ አሁን ለበኋላው ለህይወትሽ ራሱ አሪፍ ነው አሁን ቀጣይ ለሚገጥምሽ ህይወት ላይ ላንቺ አሪፍ ነው እንዴ ሌላ ሰው ራሱ እኮ ብታገኚ እራሴ ዝቅ አድርገሽ እኮ አይቶሻል በቪዲዮ ጭራሽ በቪዲዮ አይቶሻል እንዴ ነው ያ ሰው ራሱ የሚወድ ሊወድሽ የሚችለው እንኳን አብርሃም ሌላ ለምትቀርቢ ሰው ራሱ እንዴት ነው ሊወድሽ የሚችለው እንዴ ነው የማታስተው? ሴት ልጅ እኮ አስተዋይነች ይባላል አይደል? ተከበሪ በቃ። እስካሁን እኛ አክበረንሽ እኔ ነዚህ እኔ አንቺን ጠልቼሽ አይደለም ይሁሉ ምናገሩ። በጣም ነው ሞድሽ በጣም ነው ማከብርሽ። ግን ተከበሪ በቃ። ትልቅ ሰው ሴት ነሽ አይደለ? ተከበሪ ይበቃሻል። በቃ እስካሁን በጠበትሻቸው እሺ፣ ሚዲያውን ምናምን አነቃነቅሽ ይበቃሻል። እንዲ ህይወት ነው አይደለ? ህይወታቸውን ደግሞ ስበጠበጭ ዝም አንልሽም እነሱ ብዙ ነገር ይህ ትንሽ ነገር ነው ለነሱ። አንቺ ትልቅ ነገር መስሎች ከሆነ በጣም ተሳስሻል። ለነሱ ትንሽ ነገር ነው ይሄ፣ ምክንያቱም ብዙ ነገር ያዩ ሰዎች ናቸው። ብዙ ነገር ማለት ነው። አሁን ላይ ነገሮቹ ስለተስተካከለለት እንጂ የመጣሽው አትመጪም ነበር። ይሄ ልጅ ዝም ብሎ ደረጃ ላይ ቢሆን ትንሽ ደረጃ ላይ ቢሆን አትመጪም። ይሄ ብዙ ጊዜ የተናገርኩት ነገር ነው፣ ያየሁትም ነገር ነው። ሳላይ ምንም ነገር አልናገርም? የት ነበርሽ እስከ አሁን ያን ነገር ብቻ መልሽ፣ ለሁላችንም እስካሁን የት ነበርሽ? ዩኒቨርሲቲ ነበርሽ አይደለ? ልጅ አሁን ላይ ብዙ ዩኒቨርሲቲ እስክመጠም እስክመጪ ድረስ እሱ በስብሶ ሊቀርልሽ ነው እንደፈለግሽ። ግን እንደ ሴት ልጅ ተረጋጊ። ሴት ልጅ ስትረጋጋ ነው ደስ የሚለው። በቃ ይበቃሻል አልኩሽ አይደል? ይበቃሻል። ሁሉም ተናግሮሻል፣ እኔ ብቻ አይደለሁም። ሩታ ከህይወቴ ውጪ አለችሽ አይደል? በቃ ከዚህ በላይ ምን አለ እንዴ? ከዚህ በላይ እኮ ምንም የለም። ውጪ ከተባልሻት ወጪም ምንድን ነው

የሆነ ነገሮችን ዝም ብለህ በደፈና አታርግ። ዝም ብለህ የሰው ህይወት አታበላሽ። አንተ በተቀለቀልክ የሰው ህይወት አታበላሽ። ዓርፈህ የምትቀመጥ ከሆነ ዓርፈህ ተቀመጥ። እንዴ በየቀኑ እኮ ጋሽዬ የመጣ ያንተን ህይወት ያስተካክልልህ፣ መጀመሪያ እንዳስተካክልልህ፣ የአሁኑ መቶ ያስተካክልልህ። ማስተካከል ከቻልክ ነገሮችን መፍታት ከቻልክ ካሁኑ ፍታቸው። ማፈታቸው ከሆነ ትዳርህን ታጣለህ፣ ልጅህን ታጣለህ፣ ማትስተካከል ከሆነ ማለት ነው። ይበቃል። በቃ እስካሁን ተጃጃልክ ተለጣጠፍክ፣ ከሴት ጋር ይበቃል እንዴ። ሴት ማተራመስት ትልቅ ነገር መስሎ እንዳይታይ፣ ውርዴት ነው በጣም እያፈላ እየተንቀለቀልክ ነው። ስለዛ ተረጋጋ። ህይወት ስትረጋጋ ነው የሚሻለው። ወይስ ገና አላደግክም? ፋይሬጅ ላይ ነው ሴትን ምናምን መጨፍጨፍ ትልቅ ነገር መስሎ እንዳይታየ። ይበቃል በቃ ይበቃል። የሩታን ህይወት አታበላሽ። ለአባት ለእናት ለቤተሰቦቻችሁ አስቡ። በቃ እንዴ ቀልድ እኮ አይደለም ትዳር አይደል እንዴ በአባት አትማርም። የሁሉ አርጅቱ ትዳር ደስ የሚል ህይወት እየኖረ የኖረ ነው እሱ። አንተ አሁን ላይ ገና አንድ አመት ለማይሆን ትዳር ትበጠበጣለህ እንዴ? ምን አይነት ነገር ነው የምታስበው? በቃ ተረጋጋ። እድሜህም ከሆነ እድሜ ሄዷል። ዝም ብለህ አትፎግር። በቃ አትጃጃል። ከማንም ጋር ትዳር ያለ ሰውና ልጅ ያለ ሰውና አርፈህ ተቀመጥ እንዴ። ሁሉም እኮ እንደዚህ እንደዚህ እኮ የሚናገረው የሚሰደበው ለአንተ ብሎ እንጂ ምንም ጥቅም አግኝቶ አይደለም እዚህ ጋር እኔ እዚህ ጋር እኮ የማወራው ምንም ጥቅም አግኝቼ አይደለም። ቪዲዮ ነው፣ ከማንም ጋር ቪዲዮ መስራት እችላለሁ። ከማንም ራስ ታውቀዋለህ። እዚህ ጋር የምናገረው ቢያንስ በሚዲያ ወጣህ አይደለ በሚዲያ ወጣን ስንናገር ትንሽ ከተሰማ ጭንቅላት ካለ ብለን እንጂ ግን የሆነ የምታደርገው ነገር ጭንቅላት እንደሌለ ነው እያሳየን ያለሁ። በቃ ይበቃል፣ አትንቀልቀል። ይወት በቃ ይበቃል። ተረጋጋና ተዳረን መስረት፣ ደስ የሚል ይወት ኑር። ምንም የሚጎል ነገር የለም፣ ምንም ያጣው ነገር የለም። ብትረጋጋ ምናምን ይሻላል። ለራስ ስል ነው ይሁሉ የምናገረው ለኔ ምንም የሚጠቅመኝ ነገር የለም ምንም የሚጎዳኝ ነገር የለም እዚህ ጋር መናገሬ መሰደቤ ምንም የሚጠቅመኝ ነገር የለም ለራስ በማሰብ ነው ስለማውቃችሁ ፍቅራችሁን ስለማውቀው ነው የሁሉ የምናገረው እና ሩታን ብትሆኝ ተረጋጊ አንቺም ምንም ስለጮሽ ምናምን ምንም የሚፈጠር ነገር የለም ምንም የሚመጣ ነገር የለም ተረጋግተሽ እሱን በመምከር ተቀምጠሽ ምናምን በመረጋጋት እንጂ ተነስቼ ሄዳለሁ አንቺ ደግሞ ብዙ ጊዜ የምጠላብሽ ነገር ቢኖር ተነስቼ ሄዳለሁ የምትዩው ነገር ምንድን ነው ተነስተሽ ብትሄጂ ህይወት ላይ ተነስቼ እሄዳለሁ። ምን ዝም ብለሽ ትልቅ ብለሽ የገባሽ ህይወት ነው። እንደ በጥፌ መታሽ ጎበዝ ነሽ። በቃ እንዲስተካከል ነው አይደል እንጂ በጥላቻ እንዳልመታሽ ሁሉም ያውቃል። እና ያህል ካወሬ ይበቃኛል። ከናንተም ጋር በቀጣይ ቪዲዮ እንገናኛለን። እንግዲህ ተቻልኩኝ ማማዬ በደንብ ከተሻላት ከናንተም ጋር በቀጣይ ቪዲዮ እንገናኛለን። አሁን ላይ እንደዚህ እየተናገር እየተናገር የባሰ ነገሮችን ያፈፈውናቸውና ከቻልኩኝ ከማማዬ ጋር እመጣለሁ። ያው ነገሮቹ ደግሞ ከዚህም በላይ ከባሱ፣ በቀጣይ ቪዲዮ እንገናኛለን። ደህና ቆዩልኝ። ቻው።